የእሷ እናት ተዘገዘገ ምን አልተዘገዘገም ወሬ ነው ነው ድንግል ማርያም ለምን አንቺን ለራሷ እኮ ቤቴ ትላለች። ምን እኛ ምን ትሁን ምን ትሆን ምን እናውቃለን፣ ግን ትጠራለች። ሌላው ማለት ነው፣ እች ልጅ ማለት ነው እንኳን የምን ሃይማኖት በብዙ ነገር ትጠየቃለች፣ ከገባች በብዙ ነገር እውነቴን ነው ምላችሁ፣ በብዙ ነገር ትጠየቃለች። እች ልጅ ምንም ነው እያጠፋች አለችው፣ ምንም አታውቀው ሰዎች ነው እያጠፋች አለችው። እሷን የምን መለማመጥ ነው ያለው እኮ ህግ። እሷ እኮ አሁንም ሊፍ ገብታ ነበረ ሰላም እኮ አሁንም ሊፍ ገብታ ነበረ ሲጀመር አያ መግቢ ቤት ማለት ነው። መግቢ ቤት ገብታ ይቅርታ። ሲጀመር ቀን ቤት ተከፍቶ ነይ ስትባል አልመጣም ብላ ሄዶ አቲጂ ብሏት ነግሯት ነበረ። አሁን መግዲ ቤት ከፍታ ነበረ። መግዲ ቤት ስትከፍት እጂ ብሏት ላኳት መጣች። ይቅርታ ልትጠየቅ ይቅርታ ስትጠይቅ እንዴት ኒ ምን ብዬ ንገራችሁ ነበራችሁ እዛ ማለት ነው። ከዛ በኋላ ወረደች። ከወረደች በኋላ ደግሞ የእሷ ጉሩፖች አሉ አይደለ፣ ሶስት ናቸው ምናምን። ቤት ከፍታለች ሽንታሞች አለች። እነኚህ ሽንታሞች ሐቢባ ግቢ ጋር ሐቢባ ጋር እናስገባታለን። ሐቢባ ማናት? እኔ ሎኬሽን እና ስልክ ቁጥር እንሰጣቸው አለው። የምትፈልጉት ነገር የምታመጡትን እኔ ያለው፣ እንደውም ዛሬ ደግሜ ዘቀዝቃለሁ አለች። በአፏ ማለት ነው። እኔ ቁጭ ብዬ ያዳሙት ጋት ነበር አሁን አሁን ያዳመጥኳት ነበር። አሁን አሁን ደግሞ ምን እንዳለች ታውቃለች? ትላንትና ሲጀመር ራሱ የዘቀዘቀቻት ዘቀቻት ልጅቷ ራሷ አንገቷ ላይ ማተብ አስራለች። ለእምነት ክብር ቢኖራት ደግሞ እኔ የእናንተ ግሩብ ውስጥ አደለው ብሩክና ሀይሚን ስለሚወደ ብቻ ከእናንተ ስር አልጠፋም ሁሌ ልጅቷ ክርስቲያን አይደለችም። ታቁት ሰዎች ይኖራለችምንዲና አውቋ ነው እንጂ የምትምለው አይደለችም። እሷ እምነት የላትምንናትግምንናአደለችምለምለችም ሌላ እምነት ተከታይ እኔ ከዚህ በፊት ስለሰማው ነው እኔ ረጅም ጊዜ ነው ግን ምናምን እምነቷ አላቅም እንጂ ክርስቲያን አይደለችም። እሷ ግን ስትምል እንደዚያ ብለ ማርያምን ምናምን ብላ ነው የምትምለው። ደግሞ ትላንትና እውነት ለመናገር ልጅቷ እናቷን አልነካቻትም፣ እናቷንም አልዘቀዘቀችም። እናቴ ስለተነካ ነው አለች። ለእናት እሷ ክብር አላት እንዴ? የማንም እናት የማንን ዘቀዘቀና ላላ አየሽ ሙቅሽ ብሏል። ስለ እናት ክብር ደግሞ ታወራለች እንዴ ሲጀመር

እና አትስደባት፣ አትስደባት፣ አትስደባት በግድግዳይ ብሩክ ከብሩክ እና ከሃይሚ ከእምነት አይበልጡልኝም። እነሱን እናሱ እናት የራሱ ከእምነት አትበልጡልኝ እንገራችሁና ይሄ እምነት የጋራ ነው። እምነት የኔ ብቻ ነው። እምነት የጋራ ስለሆነ ይችን ልጅ መያዝ አለባት። ሲጀመር ራሱ ማለት ነው። እሷን ነገንም ቁራን ዘቀዝቃለች፣ ዘቀዝቃለች። ምናለች ዛሬ ካልቆመች ነገ ዘቀዝቃለሁ ብላለች። ያኔ ጎበዝና ዘቅዝቀቱ ያሳያል ብላ ያኔ ወድነቷ የእሷና የኛው ይታያል። ሀቢባ አለችኮ፣ እንደዚህ አለችኮ። ሀቢባ ሼክ ናት እንዴ? ሀቢባ ሼክ

እኛ ዝም ብለን ነው። እቺ ልጅ አሁን ማንም እኔን አይና ካኝም ብላ ነው እንደዚህ የሆነች ያለችው። ግን ስለተሳደበች የእሷ መረጃ አይደለም። አሁን ሰው ተገንቷል፣ እዛም ያስገባሰው ተገንቷል። ምን አበቀ የሰው ነገር እኮ አለቀ፣ አበቃው እኮ ነዛሬ ነው ብቻ ጋርት የምትቀመጠው፣ አበቃው እኮ የሱ ነገር። አው ግን እኛ አሁንም ኩፉ ካፋቹ አይወጣ። የቶቼ ግን በእምነታችሁ ቀልድ የለም። ሙስሊም ሆነ፣ ዛሬ ክርስቲያን ዘቀዘቀች፣ ነገ ሙስሊም ትዘቀዝቃለ። ሁላችንም እቺ ልጅ ባለችበት ቦታ መያዝ አለበት። ወዳቸዋለሁ። እኔ ከስር ወር እንዳለው ሰው አስገባ። እሺ እኛ ምን ወድሻል? ንንነት የእሷ ነገር አልቋል። አሁን የራሷ ጉዳይ ስራ ያውጣት፣ በስራዋ ትቀጣ፣ አያገባንም። ግን ክርስቲያን እህቶቻችን በጎናችሁ አለን፣ እኛም ጎና በእኛም ጎ እኛም በእናንተ ጎ ደግሞ ጥያቄ የሆነብኝ አንደኛው ጥያቄ የሆነብኝ ልጁታ ራሱ መስቀል አስራለች የዘቀዘቀቻት ልጁታ እናቴን ስለዘቀዘቀች ነው አለች። እኔ አችን ቤትም ሜዳለው ግን እኔ ገስጥ ገብቻ አውርቻ ያላቅ የምታቁኝ ታቁኛላችሁ። እኔ ከስር ነው ሁሌ ከስር ራሱ እኔ ዝም ብዬ ወሬ ደስ ስለሚለኝ ያዳምጣለሁ እንጂ ኮሜንትም አልጽፈም። አችን ልጁታ ዘቀዘቀች የተባለችው ሲጀመር ልጁታ ገስጥ የምትገባው ቡሩክና ሀይሚ የሆነ ነገር ሲፈጠር ሲጣሉ ገስት ትገባለች። ሌላ ጊዜ ገስታ ትገባ ልጅቷ ማለት ነው ብሌን የምትባለዋ እሷ፣ እናቴ ዘቀዘቀች አይደለም እናቷን አይደለም፣ እሷንም አልነካቻትም። ከመሬት ተነስታ ሰላም የእሷና ልጅቷና እመቤትን ዘግዝቃ ካወራች በኋላ ልጆቹ በኮሜንት ዱ ምን ይላሉ ሰላም እንደዚህ አርገሻለች፣ እንደዚህ አርገሻለች። የእሷን ፎቶ አምጥታል ለአምስት ደቂቃ አላስቀመጠችም። ከዛ በኋላ አንሺ ስሏት አነሳችሁ። ልጅታ ለእሷን ቦታ አልሰጠችም። እና እኔ በጣም እንትን ስሜታዊ ስለሆንኩ ብዙ ማውራትም አልችልም። ውዴዎቼ ደናደሩልኝ፣ እሺ ደናደርልኝ፣ የኔ ወድን ሰው ደሞ ይሄ ደህና ነሽ ወይ? እንዴት አለን? ያፋ ነው ሰላም ናችሁ? አለን አለን እናንተ ጋር ሆነን

ነገ ይመጣሉ አይመስለኝም። ምክንያቱም ሰው ህዝቡ እነዚህ ጋር አገናኝተዋቸዋል እን ልጆቹን እኮ እዚህ ጋር ያገናኙት አብረው ነው። ማገናኘት የለበትም እነሱን አያገባም። ይሄ በዚህ መካከል ምንም ያውቁት ታሪክ የለም። አገናኝተውታል አገናኝተውታል።

ቀይ ነገሯ ታምራለች፣ ደህና ነች፣ አለሁልሽ። የሁላችን ማየነች ጊዜ ምን እንደሆነ ታውቃላችሁ። ሁለት ልጆች በሃይማኖት በሃይማኖት የሚመጣ ነገር በጣም ከባድ ነው ግን ደግሞ ከሰው ጋራ ባያያዙ በጣም ጥሩ ነው። ወይም ከልጆቹ ጋር ባያያዙ መቅዲ ተታይ ቁጥር ጥፋልሻለ አይ እኔ እያልኩሻል እኔ እኮ ሲሉ ስላየሁ ነው። ምክንያቱም ብዙዎቹ በእንትን እያሉ በእርግጥ ያ እሷን መጀመሪያ ያነሳችሁ ባርት በዚህ ስለሆነ ግዴታ እንትን መቋጨት አለባቸው እነሱ እስኪፈታ ድረስ ያስፈልጋል። አንዳንድ ጊዜ ምን እንደሆነ ታውቂያለሽ? ምክንያቱም ዊ ያደርጋል ሰው። ምክንያቱም ምክንያቱም ይህ ነገር በጣም ነው እየተደጋገመብሽ ያለው ዝም አሁን እንዴት እንዴት ሆነ ማለት ነው ሲ ሲ ይውልሽ ወይ እኔ አሁን እንዴን እንዴ አስተሳሰብ ራሳችን እንዴ እንዴ ራሳችን አስተሳሰብ ራሱ እኮ ሚሚዬ ቤት የሆነ ነገር ተተጀመረ። ሚሚዬ አታውቅም ምንም ነገር። ሚሚ የምታውቀው ነገር ምንም ነገር የላትም። እኔ ግን ብዙ ነገር